የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መልስ አላት ብቻ ሳይሆን ራሷን መልስ ናት። ለዛሬው መርሃ ግብር ምክንያት የሆነንን ቪዲዮ አይተን እንመለስ። የሌላ ባዕድ መንፈስ ተጠቂ እንዳትሆኑ እየቋጠሩ የሚሰጧችሁን መርገም የተሞላ የድግምትና የአስማት ስራ የመቃብር አፈር አትውሰዱ። እምነት ማለት በልብ ያለ እርግጠኝነት ማለት ነው። እምነት ያላዩትን ነገር በተስፋ በእርግጠኝነት መቀበልና ያ ነገር ያንተ እንደሆነ ማመን ማለት እምነት አፈር አይደለም፣ መቃብር አይደለም። እምነት መቃብር ከመቃብር የሚወጣ አፈር አይደለም። እምነት ከነደደ እጣን ስር የሚወጣ አመድ አይደለም። እምነት መስቀል ከተከበረ በኋላ ደመራ ከተደመረ በኋላ የሚቀረው አመድ አይደለም። ግንባር ላይ የምትለጥፈው መስቀል የምትሰራበት እምነት በልብህ ያለ እርግጠኝነት ነው። ሰው በልቡ አምኖ ይጸድቃል። በእምነቱም በጸበሉም አድናለሁ ያለው አዳኙ አምላካችን እግዚአብሔር ነው። በጸበልም በእምነትም በመስቀሉም አድናለሁ ሲል አታድንም የሚለው ማን ነው? ይህ እኮ እኛ የፈጠርነው ፈጠር አይደለም። መድኃኒት፣ ክርስቶስ ራሱ በዚህም አድናለሁ በዚህም አድናለሁ ካለ ማነው የሚቃወመው? በቅዱስ አፈር ማዳን ይቅርና አፈር አንስቶ ሰው አድርጎ ፈጥሮ አንተ ማንነህ አፈር አይደለህ? ሆነ ሶህ ለዋላማ የው ምድር ኮነ የሰው ልጅ ከአፈር ሰራው እኮ ነው የሚልህ መጽሐፍ ቅዱስ አላነበብከውም እንጂ እንኳን በአፈር ደዌን መፈወስ ይቅርና አፈር አንስቶ አንተን ቁመ እንድከድ አድርጎ ሀመድ፣ ለእግዚአብሔር ምን የሚሳነው ነገር አለ? አፈር ሰው ከማድረግና በአፈር ሰው ከማደግ ማንኛው ይበልጣል? ሰው ማድረግ እንዴት ነው? እንደ ሰው እናስብ እንጂ እግዚአብሔር አታውቀውም እንጂ የእጁን ስራ፣ አንተን ከአራቱ ባህሪያት ከአፈር ከውሃ ከእሳት ከነፋስ ስጋህን ሰርቶታን ነፍስህን ደግሞ አልተጠጠቀምክባትም እንጂ ነባቢነት ህያዊነት ያላትን ነፍስ አዋህዶ ሰው አድርገዋል። ስለዚህ በአፈር ደውየን ከመፈወስ አፈርን አንስቶ ሰው መስራት ይበልጣል። ይህን በአንከሩ ማየት ያስፈልጋል። ይህን ለማየት የመንፈስ ቅዱስ እየተመሰጠት ያስፈልገዋል። በመጽሐፍ ቅዱስ ላይ ተጽፎ የሌለ ነገር ቤተክርስቲያን አትናገርም ማተስተምርም። መጽሐፍ ቅዱስ መጀመሪያ ላይ ወመንፈሰ እግዚአብሔር የጽየልን መልተም አይኮን የሚለው ኃይለ እግዚአብሔር በውኋ ላይ መኖር መጽሐፍ ቅዱስ ይናገራል የእግዚአብሔር መንፈስ በውሃ ላይ ሰፍሮ ነበር ነው የሚሉ። ስለዚህ የእግዚአብሔር መንፈስ በውሃ ላይ አድሮ ስራ እንደሚሰራ መጣው ሲናገር ማለት ነው። ላመነበት ኃይለ እግዚአብሔር ያደረበት ጸበል ይፈውሳል። በጸበሉም ያድን ያለው ያለው እግዚአብሔር ነው፣ በእምነቱም ያድን ያለው እግዚአብሔር ነው። እምነት የሚለው ከስሙ ስንጀምር በእምነት ስለምናደርገው ነው። እምነት ላይ የለውስ አይፈውስም። ስንጸበል በእምነት ነው፣ ስንጠመቅ በእምነት ነው፣ አፈሩን ስንቀባ በእምነት ነው። በእምነት ስለምናደርገው እምነት የሚል ስያሜ ተሰጥቷታል ማለት ነው። ከግብሩ አንፃር በዮሐንስ ወንጌል ምዕራፍ 5 እንዲሁም በዮሐንስ ወንጌል ምዕራፍ 9 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እውር ሆኖ የተወለደውን ሰው አልፎ በሚሄድበት ሰዓት አገኘው ነው። ያም ሰው ተጣራ መዳን ይፈልግ ነበረ። ወደ አሁኑ መድኃኒታችን ኢየሱስ ክርስቶስ ምራቁን ትፍ ብሎ ጭቃውን ለወሰ ነው የሚለው። ጭቃው እንግዲህ አፈር ነው፣ አንስቶ ቀባው። የአይን ቅርጽ አወጣለት ነው የሚለው። ምንም አይነት የአይን ቅርጽ እንዳልነበረው ነው በትርጓሜ ላይ የሚቀመጠው። ስለዚህ ሄደና በሰሊሆም መጠመቂያ ታጠብ አለው። ሄደ ተጠምቆ ተመለሰ፣ እየተመራ ሂዶ እያየ መጣ። በመጀመሪያ ምራቁን ጥፍ ማለቱ ክርስቶስ ስጋን መዋሃዱን ሰው መሆኑን ያስረዳል። ለምን መለኮት ምራቅ ስለሌለው ማለት ነው። ፍጹም ሰው ፍጹም አምላክ እንደሆነ ለማስረዳት ይህንን አድርጓል። ወዲያው እኮ እይ ማለት ይችላል አይደል? ግን ወደፊት ለሚነሱ ጥያቄዎች መልስ ሲሆን ዘንድ ይህንን ነገር አስቀመጠ። ይህም ሰው በእምነት በጸበል ምክንያት አይኑ በራለት፣ ዳነ፣ አየ። ማን ስላዘዘው? ክርስቶስ። ማን ስላደረገለት? ክርስቶስ። ከዛ ቀጥሎ መጻጉዕ የተባለው ሰው ነው፣ በእነዚህ ምዕራፎች ላይ በተጠቀሰው ማለት ነው። 38 ዓመት ሙሉ በደዌ ዳኛ በአልጋ ቁራኛ ተይዞ የኖረው ሰው። ክርስቶስ መጣ፣ በሰዓቱ አየሁ መምጸንተውበት ነበር። ትድን ትወዳለህና አለው። ሰውየው ተነስ እንደሚለው አደለም ያየ የነበረው ምክንያቱም ብቸኛ ሰው ስለነበረ ከሚከተሉት ሰዎች አንዱን ያዝልኛል ሌሊት ወስዶ ወደ መጠመቂያ ያስገባኛል እዛ በኋላ ድናለው የሚል መልእክት ስለነበረው ነው። በዚህ አምስት ያክል ተዋራት አሉት ይላል። በዛ ተደርድረው የውሃውን መናወጽ መልአክ መጥቶ ሲባርከው ያ ድምፅ ይሰማል። ወዲያአሁኑ ወርደው እየተጠመቁ ድኑ ስለነበረ ነው ሰውየው እዛ ላይ ተቀምጦ የነበረው። ስለዚህ መድኃኒታችን ኢየሱስ ክርስቶስ ተነስና አልጋህን ተሸክመ ሄድ በሚል መልእክት ተናገረ። ወዲያሁኑ ተነስቶ አልጋውን ተሸክሞ በሰን መትከን ለመሄድ ችሏል ማለት ነው። ምን እየጠበቀ ነበረ ሰውየው? ጸበል ውስጥ ለመግባት እየጠበቀ ነበረ። እና ዮሐንስ ወንጌል ምዕራፍ 5 ዮሐንስ ወንጌል ምዕራፍ 9 ሙሉውን ቢያነባው ጸበልና እምነትን በዚህ መልኩ ሊያገኘው ይችላል። ከምራቁና ይልቅ ወይ ደግሞ አፈሩ ይልቅ እኮ ቃሉ ትልቅ ነው። በቃሉ እኮ ማዳን ይችል ነበር። እምነት አስፈላጊ እንደሆነ እየነገረን እኮ ነው። በቃ አሁን አፈሩን ቀብቶ ዳን አይደለም ያለ፣ ሂድና በሰሊሆም መጠመቂያ ተጠመቅ። ጸበልና እምነት ማዳኛ እንደሆኑ እየገለጸልን ነው። ከጸበል ቦታ ያገኘው መጻጉዕን በቃል አድኖታል። በቃሌ ማድናለው ነው ያለው ከጸበል ውጭ ያገኘውን ደግሞ ያንን አይነት ጉሩን ከእናቱ ማይጠን ጀምሮ ምንም የአይን ምልክት የለለው ሰው ደግሞ ወደ ጸበል ነው ሂድ ያለው። መጻጉን ከጸበል ቦታ ያለ ጸበል ማዳኑ በቃል ማድን የማድናለው ሁለንተናዬ መዳኒት ነው ነው። ደግሞ ከጸበል ውጭ ያገኘውን እናቱ ማይጠን ጀምሮ የአይን ምልክት የለለው ደግሞ እምነት ቀብቶ የአይን ስዕል ስሎ ከዛም በኋላ ሄድና ተጠመቀና ያለው። እምነትና ጸበልን አንድ ቀን ነው ክርስቶስ የመሰረታቸው። ስለዚህ በእምነቱም በጸበሉም አድናለው በቃል የማድናለው ሲል አታድን፣ ምን የምትለው አንተ ማነህ? ቅዱስ ያሬድ ይህን የእግዚአብሔርን ማዳን በእምነት ሲገልጽ ምናለ ጽውርሰ የአውር ህያወ አይነ ውቱሰ ገብረ ጽውረ ወቀቦ አይንቲሁ ለዘእውሩ ተወልደ። እኛ አፈርን ስንይዘው አይንን ሲያሳውር ብርሃንን ሲነሳ እንጂ አፈር ወይንም ጭቃ ብርሃንን ለሰው ልጅ ሲሰጥ አናውቅም። እንዲሁ እስከ ብሎ ምን ይባላል፣ አንድ አይን ያለው ሰው በአፈር አይጫወትም ነው። ምክንያቱም በእኛ ይዞታ አፈር ለአይን ጸር ነው፣ ይቃወማል ወጥ እሱ ግን የሚደንቀው ነገር አለ ወረቀ ምድረ ወገብረ ጽውረ ምራቅን ትፍ ብሎ እንደ ሰብናው ጭቃን ሰራ ከዚያም በኋላ አይኑ ቀባው በዚያ ጭቃ ምን ሰጠው ብርሃንን ሰጠው ሁለተኛ ነገሥት ምዕራፍ 13 ሰዎች ሳያምኑ አስከሬን ተሸክመው ሲሄዱ አደጋ የሚያደርሱባቸው ሰዎች መጡ ድንገት ጥለውት ሄዱ ከቅዱሱ ከኤልሳ መቃብር ላይ የወደቀው አስከሬን ህይወት ገስቶ ተነስቷል። ምን ስለ ነካው? የቅዱሱ አጽምና አፈር ስለነካው ቅዱሳን ሲበቁ የነፍሳቸው ቅድስና ለስጋቸው ይተርፋል። የስጋቸው ቅድስና ለለበሱት፣ ለጨበጡት፣ ለረገጡት ሁሉ ይተርፋል። ስለዚህ ቅዱሳን ቆመው የጸለዩበት፣ የሰገዱበት፣ የተቀበሩበት ቦታ ልዩ ቦታ ነው፣ ቅዱስ አፈር ነው። ስለዚህ እግዚአብሔር በቅዱስ አፈሩ በእምነቱ ይፈውሳል። መንፈስ እግዚአብሔር ባደረበት በጸበሉ ያድናል። አድናለው ያለም እሱ እንጂ እኛ አይደለንም። እኛ አምነን ተቀብለን ተጠምቀን ተቀብተን እምነቱን መዳን ነው የኛ ያደላችን። ስለዚህ ጸበልን የሚነቅፉት ምን ለማትፈልገው ነው። ጸበል እግዚአብሔር ማዳኑን የገለጠበት እምነትም እግዚአብሔር አድንበታለሁ ብሎ እየሰጠን ስለሆነ ከሰራ ሰው ሳይሆን ከመምህራችን ከአምላካችን ከመድኃኒታችን ኢየሱስ ክርስቶስ በጸበሉ በእምነቱ ሲያድን አይተናል፣ ሰጥቶናልም፣ እንጠቀምበታለን፣ አምነን እንፈወሰበታለን፣ እንድንበታለን። በማዳኑ ሥራ ፍጡራንን ያሳትፋል። በእግዚአብሔር ማዳን ሥራ እኮ መስቀልም ሱታፊ ያለው። ከፍጡራን መካከል በእግዚአብሔር ማዳን መቤታችን ትልቁ ሚና ተጫውታለች። ሲቀጥል መስቀልንም አሳትፎታል። በመስቀሉ ጥልን ገደለው ይላል። እግዚአብሔር ማዳን ከፈለገ በየትኛውም ቦታ ማዳን ይችላል። እስራኤላውያን ኤርትራ ባሕር ሲያሻግር ባህሩ የተከፈለው በምንድን ነው? በበትር ነው። የማን በትር ነው? ሌላ እስኪ ባህር ሲከፍል ይታያል። በሙሴ በትር ላይ እግዚአብሔርን ኃይሉን አሳድሮ እስራኤልን ባህር ከፍሎ አሻግሯል። እንደሱ አባባል እግዚአብሔር በበትሩ አድሮ ባህር መክፈል ስህተት ነው ማለት ነው። ስለዚህ በእምነትም አድን ያለው ያለ እግዚአብሔር ነው። በጸበሉም አድን ያለው ያለ እግዚአብሔር ነው። በቃሌም አድን ያለው ያለ እግዚአብሔር ነው። እኛ በሁሉም ተገኝተን አምነን መዳን ነው የሚጠበቅብን እምነት ጸበል የምንለው ነገር ኃይል የሚያገኘው በእግዚአብሔር ቃል ነው። አባቶቻችን የጸለዩበት፣ ያነቡበት፣ ሶባ የገቡበት፣ እግዚአብሔርን የተማጸኑበት አፈሩን እሱን እግዚአብሔር ባረከላቸው። ከዚያ በእሱ ላይ ያነገሳቸው እግዚአብሔር አምላካችን ክርስቶስ ጻርቃን ያን ጊዜ በአባታቸው መንግስት እንደ ፀሐይ ይበላሉ ነው ያሉ። የአባታቸው መንግስት ቤተ ክርስቲያን ናት። በጸበሉ ይገለጻሉ፣ በመስቀሉ ይገለጻሉ። እና የእግዚአብሔር ቃል መለኮታዊ ኃይል ስላለበት የሚጸለየው ጸሎት አይደለም ውሃን ወደ ጸበልነት መቀየር ይቅርና፣ አይደለም አፈሩን እንዲፈውስ ማድረግ ይቅርና፣ አባቶቻችን እኮ በጸሎታቸው ሰማይ ያለቁም ዝናም እንዳይዘንም ሶስት ዓመት ከስድስት ወር ኤልያስ በጸሎቱ ሰማይ ዘግቶታል። እንደገና ደግሞ እንዲያዘንም ደግሞ መልሶ ጸለየ፣ ሰማይን ከፈተው ማለት ነው፣ ምድር አበቀለች። ይህ ያደረገው ምንድን ነው? የጸሎት ኃይል ነው። ቅዱሳኑ ለእግዚአብሔር ቅር ስለሆኑ ስለሚሰማቸው ይህንን ያህል ኃይል አለው። እነሱ የሚጸልዩ ጸሎት ብዙሃ ትረድ ጸሎቱ ለጻድቅ ትክሎት አሰልጥ ይላል ሐዋርያው ቅዱስ ያዕቆብ በመልእክቱ ምዕራፍ አምስት የጻድቅ ሰው ጸሎት በሰራዋ እጅግ ኃይልን ታደርጋለች። ስለ የሚናገሩት የሚጸልዩት የሚያመሰግኑበት የእግዚአብሔር ቃል ስለሆነ ያ መኮታች ትንፋስ ደግሞ ኃይል ያለው ነው። እንዲህ እንደ ማንኛውም እንደ ተራ ሰው ቃል አደለም። የእግዚአብሔር ቃል ተራራን የሚንድ፣ ባሕርን የሚከፍል፣ ሙትን የሚያስነሳ፣ አጋንንትን የሚያስወጣ፣ ለምጻሞችን የሚያነጻ ድውዮችን የሚፈውስ ህይወት የሚሰጥ ሰማይ የተፈጠሩበት ነው። እግዚአብሔር ቃል የእግዚአብሔር ቃል ስለ ተጸለየበት ነው። እግዚአብሔርን ስላመለክንበት ስላመሰገንበት ነው። ያ ጸበሉ እምነቱ ከእግዚአብሔር ቃል የተነሳ ኃይልን የሚያገኝ ሁለት የመጽሐፍ ቅዱስ ጥቅሶችን ልጥቀስ። አንደኛ ኦሪት ዘጸአት ምዕራፍ 15 ላይ አንድ ታሪክ ተቀምጧል። እስራኤላውያን ከግብፅ ተነስተው በሲና በረሃ ሲጓዙ ለሶስት ቀን ያህል ውሃ ሳያገኙ ውሃ ጠምቷቸው በረሃ ሲንከራተቱ ከአንድ ውሃ ካለበት አካባቢ ደረሱ። የማራ ውሃ የሚባል ማለት ነው። እና ወደዚህ ወደ ማራ ውሃ ሊጠጡ ሲቀርቡ ውሃው አይቀመስም መራራ ነው አይደለም፣ ህይወት መስጠት ይቅርና ይገላል። ስለዚህ ወደ ሙሴ ያመለከቱ ጮሁ፣ ውሃ ጥም ልንሞት ነው አሉ። ከዚህ በኋላ ሙሴ ወደ እግዚአብሔር ጸልየ፣ ሲጸልይ እግዚአብሔር አይ ወደ እኔ ስለጸለይ ቀጥታ ውሃውን ባርክልሃለሁ አይደለም፣ ይህን እንጨት ቁረጥና ከኋላ ይጣልበት። አሁን እንጨት ውሃን ያድናል ማለት በተፈጥሮ ሕግ በሰው ሰውኛ እንጨት ውሃን አይፈውስም። ሊቀ ነቢያት ሙሴ ግን አልተከራከረም አማኝ ስለሆነ እንጨቱን ቆርጦ ከኋላ ይጣሉ። ከዚህ በኋላ መራራ የነበረው ውሃ ተፈወሰ። እግዚአብሔር ካለ በእንጨት አደለም ሰውን፣ ውሃን ይፈጉስ። ከዚያ በኋላ ጣፍጦላቸው ጠጥተዋል። ዋናው ባራኪው ማን መሆኑ ነው፣ እግዚአብሔር መሆኑ። ድነት የተለያየ ነገር ነው። የነፍሳችን ድነት የተደረገን ክርስቶስ በመስቀል የፈጸመልን መዳን ነው። ይህ በጸበሉ በእምነቱ የምንፈወሰ ደግሞ ድነት ስጋ ነው። እንኳን እኛ የምናምነው ይቅርና ለተአምራት ቢያምኑ ሊጠቀሙበት ባያምኑ ሊፈረድባቸው። እኛን በሃይማኖት የማይመስሉን እህት ወንድሞቻችን በእኛ በቅዱስ ቤተ ክርስቲያን በቅዱሳኑ ስም በተሰየመው ጠበል እየመጡ እየተፈወሱ እየሄዱ በአውደ ምረታችን ምስክርነት እየሰጡ እናያለን። ዓለም አሰናብታቸው የዓለም ጠበብቶች የአንቺ ነገር ያንተ ነገር አልቆላቸዋን ተብለው ተስፋ ቆርጠው የመጡ እህት ወንድሞቻችን ከዓለም ጠበብት አቅም በላይ የሆነው በጸበሉ በእምነቱ ችግራቸው ሲፈታ ለምስክርነት በአውደ ምሕረት ቆመው ሲመሰክሩ እኛ ያየነ ምስክሮች ነን። ስለዚህ እግዚአብሔር በሁሉ ያድነን፣ የሚያድነው ግን ላመነ ነው። ለሚያምኑ ሁሉ ይቻላል። በአፈር ከማደን አፈርን ሰው ማድረግ ይበልጣልና በአፈር የሚያድነው እግዚአብሔር ነው። ሁለተኛ ደግሞ ትንቢተ ኢሳይያስ ምዕራፍ ስድስት ላይ ነቢዩ ኢሳይያስ በዘመኑ የነበረውን ንጉሥ ዖዝያንን ያው ሲያጠፋ ሳይመክረው ስለፈራ ሳያስተምረው ሳይገዝጸው አይኖር ነበርና በዚህ ምክንያት ከከንፈሩ ላይ ለምጽ ወጣበት። እንደገና ደግሞ የትንቢት ጸጋውም ተወሰደበት። እንዲሁ ነው ብዙ ዓመት ተቀምጧል። ከዚህ በኋላ እግዚአብሔር በመምህርነት ወደ እስራኤል ማንን ልላክ ብሎ ለነብዩ ለኢሳይያስ ተገለጸለት። እኔ ከከንፈሬ ላይ ለምጽ አለብኝ ለምጻም ደግሞ በእስራኤል መካከል አይኖርም፣ ይጸየፉኛል እንጂ የነበርኩኝ እኮ ጌታዬ አለ። ከታዘስከማ ካደምትከማ ብሎ አንድ መልአክ አዘዘለት። መልአኩ ከመስዋዕ ሰማይ ነው የሚለው በሰማይ ካለው መሰውያ ከዚያ ከፍሙ አንድ ክሰ አምጥቶ የኢሳይያስን በለምጽ የነደደ ከንፈሩን አስነካው። አሁን መቃወም ነበረበት። ለምን በክሰል፣ ለምን በእምነት፣ ለምን በአምር ማለት ነበረበት? አማኝ እንደዚህ አይልም። ያላመነ ነው ሁሉም በጥርጥር የሚመለከተው ሲያስነካለት ያለ ብዙ ዓመት በለምጽ የነደደ ከንፈሩ ተፈወሰለት የሕፃን ከንፈር መሰለለት። እና እንዲህ አድርጎ እግዚአብሔር በእሳትም ያድናል፣ በውሃ ብቻ አይደለም፣ በእንጨት ብቻ አይደለም፣ በአፈር ብቻ አይደለም። አሁን እሳት እኛ የምናውቀው ሲበላ ነው አይደለም? ሲያቃጥል ነው። ግን ደግሞ እሳት ሰውን ሲያድናየ። አሁን የእግዚአብሔር አሰራር ነው። መቀበል ብቻ ነው። ታምር እኮ ነው። ታምር ደግሞ ከተፈጥሮ ህግ በላይ ነው። ታምር ራሱ ታምር ነው ስሙ፣ ምንም ልንተነትነው አንችልም። እንደተደረገ ግን እግዚአብሔር አሳይቶና ነግሮና እናምናለን። እና እነዚህ ሁሉ መጽሐፍ ቅዱስ ጥቅሶች የሚያሳዩት እግዚአብሔር በተለያየ መንገድ ለልጆቹ ለሚያምኑት ለሚያመልኩት ፈውስን እንደሚሰጥ እናይበታለን። እግዚአብሔር ለፍጡራ ነው ሁለት አይነት ስጦታችን ሰጥቷል። አንደኛው ድነታዊ ስጦታ ነው። ሁለተኛው መግቦታዊ ስጦታ ነው። ድነታዊ ስጦታ የሚባለው ላመነ ለተጠመቀ ብቻ የሚደረግ በሚስጢራት በኩል የምናገኘው የዘላለም ህይወትን የምናገኝባቸው ጸጋ እግዚአብሔርን የምንሳተፍባቸው እግዚአብሔርን የምንመስልባቸው ወደ ሱታፊ አምላክ የምንደርስባቸው እነዚህ ላመኑ ብቻ የሚሰጥ ድነታዊ ስጦታ ይባላሉ። እነዚህ መግቦታዊ ስጦታ ግን ላመነን ያላመነ የሚደረግ ነው። ስለዚህ ጸበል እምነት በመግቦታዊ ስጦታ ውስጥ የሚካተት ነው። ፈውስም መግቦታዊ ስጦታ ስለሆነ ለሚያምኑትም ለማያምኑትም ሲደረግ እንመለከታለን። ያላመኑት አሕዛብ ሁሉ ገብተው ሲጠመቁት ሲፈወሱ እያየን ነው። መጽሐፍ ቅዱስ ተጽፎ ካለቀ በኋላ ባለው ጊዜ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስለ እምነት፣ ስለ ጸበል፣ ስለ ንፍሮ ውሃ፣ ስለ ሎሚ በጣም ብዙ ነገሮች እንዲሁም እነዚህን ሁሉ እንኳን አላነሳቸውም። አሁን ለምሳሌ ከባህር ዳር ልፍ ብለን የምናገኘው የአቡነ ሐራ ገዳም እምነቱ እኮ ከመቃብራቸው ላይ ሁልጊዜ እየፈላ ነው የሚገኘው። ያንን ተቀብተው ነው ሰዎቹ ከካንሰር የሚፈወሱት። የሚል የቁስል በሽታ የተባለ ነገር ያለበት ሁሉ ያንን ያገኘው በሙሉ ማለት ነው እና አቡነ ብትረ ማርያም እና አቡነ ብትረ ማርያም በሎሚያቸው ዶክተር ሊቫኖስ ሲካሄድ የታመመ ሰው የንፍሮ ውሃ ተጠጥቶ አይደል እንዴ የሚል ነው ይሄ ሁሉ የሚሆነው ለምንድን ነው ቤተ ክርስቲያናችን ቅዱሳኑ በተለያየ ጊዜ የተሰጣቸው የራሳቸው ነገር አላቸው በዳቤያቸው የሚያድኑ አሉ ዳቤው ሲበላ ንፍሮ ውሃቸው አለ ሎሚያቸው አለ ሌላም ሌላ መሰል ነገሮች አሉ እና እነዚህ በአጠቃላይ የቤተ ክርስቲያኑ ሀብቶች ናቸው ስለዚህ ቤተ ክርስቲያናችን አስቀድማ ከክርስቶስ ያገኘችው ከነቢያት ያገኘችው አሁንም ደግሞ ከሐዋርያት ያገኘችውን በተለያዩ ጊዜያት ክርስቶስ ተነስ ብሎ በቃሉ ነው የሚያድን ነበር አይደለ? ሐዋርያትን ተነስ ብሎ ያድኑ ነበረ። እዚህ አልፎ ምንድ ነው በእኔ የሚያምን እኔ የሚሠራውን ይሰራል ከዛም በላይ ብለዋል። ከክርስቶስ በላይ ከእግዚአብሔር በላይ ስራ የሚሰራ ኑሮ እኮ አይደለም አለ። እሱ 33 ዓመት ከሶስት ወር ነው በዚህ ምድር ላይ የተመላለሰው ሰው። ሐዋርያት ግን ቅዱስ ዮሐንስ ወንጌላዊ ራሱ ከዓመት በላይ አስተምሯል። ከክርስቶስ ሞት በኋላ ማለት ነው። በእድሜም ትልቁ እሱ ነው። አሁንም ድረስ በህይወት ያለ ሰው ነው። ሐዋርያት አልፈው ሲሄዱ በጥላቸው ያድኑ ነበረ። ስለዚህ በጥላ ማዳን ታዲያ እንግዲህ የቤተ ክርስቲያኑ አይደለም ማለት ነው። ሌሎችም ቅዱሳን እያንዳንዳቸው እየተነሱ የሚሰሯቸው እና አቡነ ተክለ ሃይማኖት እና አቡነ ብትረ ማርያም እና አቡነ ሀብተ ማርያም እና አቡነ ሀራ ሌሎችም ቅዱሳን በተለያየ መንገድ ጸበላቸው እምነታቸው እያንዳንዱን ነገር የምንጠቀመው ከክርስቶስ ባገኘነው ነገር ነው። ሌላ አንድ ነገር እኛ አንጨምርበትም። እስቲ ሌላ ቦታ አግኝቶ ሎሚ አንስቶ አብዝቶ የጠጣው ጨጓራውን መልቶ ነው የሚጥለው። ነገር ግን ጨጓራችን ስንታማምኛ የአቡነ ሀብተ ማርያምን ሎሚ አግኝተን ስንጠጣደ፣ እንዴ ምንድ ነው? ስለዚህ ድነት አገኘንበት። በቤተክርስቲያናችን ስጥ ተገኘ፣ ከቅዱሳኑ አገኘ ነው ከዚህ የተነሳ እንጠቀምበታለን። ከዚህ ውጭ የሆነ ነገር ግን ምንም ነገር አናደርግም። ወደ ብሉይ ስንመጣ በመጽሐፈ ነገሥት ምዕራፍ አምስት ላይ ያለው ነው የነቢዩ ኤልሳዕና የንማን ሶርያዊ ንማን ሶርያዊ ሶርያ ሰው ነው ባለስልጣን ነው። ነገር ግን ያው ጦርነት ሲዋጋ ሰውነቱ ስለተነካ በሽተኛ ቆቁ ስልነደው የሚኖር ሰው ነው አንዲት እስራኤላዊ ሴት በቤቱ ውስጥ ሰራተኛ ሆና ትኖር ነበረ ባለቤቱ ስታዝን ሰምታ ምን ነሽ ነው የምታዝኛለቻ ባለቤት ው እንዲህ ሆኖብኝ ስትላ እንዴ ታዲያ ነቢዬ እግዚአብሔር ያለ አይደለም ወይ ወደዛ ለምን አይሄድም እሱ እኮ ቢሄድ እኮ ያድነዋል የሚል መልእክት ነው ያስተላለፈችው ከዛ በኋላ ተነገረው ሄደ ሲሄድ ኤልሳ ከጎጆውም አልወጣም ቤቱ ሄደ እዛ በዮርዳኖስ ተጠመቅ ትድናለህ የሚለውን ቃል ነው የተናገረው ለምን ማዳን የእግዚአብሔር መሆኑን ነው። አሁን ነቢያት የሚያሳየው እዚህ ላይ አሁን ለምን በቃ እሱ ራሱ ማዳን የሚችል ነቢይ ነው፣ ከእግዚአብሔር የተሰጠው ነው። ግን የሚያድን በእኔም ላይ አድሮ በሌላውም ላይ አድሮ እግዚአብሔር መሆኑን ነው። ለመጠየቅ ሄደዛ ተጠመቃለው እንዴ አናግሮኝ ዳብሰኝ ሰውነቴን የሚያድነኝ የነበረ የመሰለኝ ነገር ግን አይደለም። ስለዚህ እኔ ሰረገላውን መልስ አለ። ወደ ሶሪያ ሲሄድ ወንዙ ገብተህ ብትጠመቀው ምን ችግር አለው? ይሄ እኮ ምንም አይደለም ብለው ሲያግባቡት ወረደ። ወዲያውኑ ተጠምቆ ሲመጣ ገላው እንደ ሕፃን ልጅ ገላ ሆኖ ተመለሰለት፣ ዳነለት። ድግምት ምናምን እያለ ደግሞ ሰምቼዋለሁ። ቤተ ክርስቲያን ድግምት የላትም። እንዲያውም ስለ ድጋም ከተነሳ መጀመሪያ ሰራ ሆኖ የሚቀድሰው ካህን ድገም ይባላል። መድገም ማለት ምንድን ነው? ጸሎት በጸለይ ማለት ነው። እንዲያውም በቤተ ክርስቲያኑ አካባቢ እንኳ አጥማቄ ተብሎ የተቀመጡ ሰዎች አሉ። ድግምት ምናምን እያስባሉ የሚያስወሩ ማለት ነው። ኧረ ይሄ ቤተክርስቲያኑ አኳ አደለም በጉሉ ወጥቶ የሚሰራ ሰው ሊኖር ይችላል። የቤተ ክርስቲያኗ ግን አይደለም። ቤተ ክርስቲያኗ የመቃብር አፈር ስላለውም፣ የመቃብር አፈር ማለት የትኛውም ሰው የተቀበረበትን አፈር አይደለም፣ የቅዱሳኑን ነው። ድህነት የምትሰጥበትን ይህን ነው የምታደርገው እንጂ ሌላ የተለየ ምንም አይነት ነገር የቤተ ክርስቲያኗ የላትነ። በቃ የኤልሳ መቃብር ሙታ አስነሳ አይደል? ያን ነው የሚመስለው። ክርስቶስ ሲከበር በአዲስ መቃብር ለምን ተከበረ? አሀ፣ ሲነሳ በኋላ እንደ ኤልሳ አይነት ከሆነ ነቢይ ጋር ተቀብሮ ነበረ በዛ ምክንያት ነው እንዳይባል ነው አደል በዋናነት ማስረጃው? ስለዚህ ከኤልሳ መቃብር ጋር የተነሳው ሰውዬ ይሄ ምን ማለት ነው ታዲያ? ድግምት ነው ይሄ? ኤልሳ ደጋሚ ነበር ማለት ነው? ስለ ጠበል ስለ እምነት ኢትዮጵያዊ ሊቅ ቅዱስ ያሬድ አባታችን ምን ብሎ አዜመ?

ገብረ ኢየሱስ በለተ ሰንበት መጻጉ ተብሎ በሚጠራው ጾመ ድጓ ላይ በዚህ መልኩ በዜማ አስቀምጦላን። ኢትዮጵያውያን ወገኖቼ ዶንኪ በጎን ሰብስክራይብ እያደረጋችሁ የቤተ ክርስቲያኗ የሆነውን ከቤተክርስቲያኗ ስሙ፣ የቤተክርስቲያኗ ያልሆነውን ከቤተክርስቲያን ያልሆነ ሰው ላይ አትስሙ። ቤተ ክርስቲያንን የሚወክሏት እነዚህ አባቶች ናቸው ከቅዱስ ሲኖዶች ጀምሮ ሲወርድ ሲዋረድ ከሐዋርያት ጀምሮ ከነቢያት ጀምሮ ከሊቃውንት ጀምሮ አሁን ድረስ ቤተ ክርስቲያን ነገም ከነገም ወዳ መልስ አላት መልስ መኖር ብቻ ሲሆን ቤተ ክርስቲያን ራሷ መልስ ናት በሚል ርዕስ ስንወያይ ቆይተናል ከምንጩ ለመቅዳት ከትክክለኛዎቹ ሊቃውንት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አስተምህሮ ለማግኘት ዶንኪ በጎ የዩቲዩብ ቻናላችንን ሰብስክራይብ አድርጉና ጠብቁን ጥያቄ ካላችሁ በኮመንት ላኩልን